እዛ በታ አን ትአንዴ በአማርኛ ሙዚቃው ቅውጥ ያለ ነው፣ አሳያችኋለሁ። ሰላም የተከበራችሁ የተወደዳችሁ የቻላ ለቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ፕሮግራም አለኝ ማለት ነው እና ፕሮግራሙ ላይ ደግሞ አጭር ቀሚስ ወይም ቀሚስ ነው የሚለበሰው ተብሎ ተጽፎበታል። እና እኔ ደግሞ ያው ታውቃላችሁ አጭር ቀሚስ ለብሼ አለቅ ለምን እኔ የልጅ እናት ነኝ። ግን ዛሬ ፕሮግራሙ ላይ እንደዛ ስለሚል ጥሪ ያለብኝ የማልቀርበት ማለት ነው። ሶ ልብስ እስቲ መራጥልኝ የምለው እንዳልገዛ ከየት አምጥቼ ልግዛ? አሁን ላይ ታውቃላችሁ። ስለዚህ ሰው ባለው ነው የሚያገጠው። ሰው ባለው ነው፣ ቤቴ ውስጥ ባለው ነገር ዘንጬ የሚሄድ እፈልጋለሁ። ፕሮግራምን ደግሞ አሳይ ፕሮፖዛል ነው የሚባለው፣ ፕሮ ብቻ ሰርፕራይዝ ነው። ሶ እና የያዝኩት ልብስ እንግዲህ ያሉኝ ልብሶች እነዚህ ናቸው። አንድ በአንድ እናንተ ትመርጡልኝ አላችሁ ማለት ነው። አንድ እያለበስኩት አለ ላሳያችሁ። ትንሽ ለፈ ብዬ ማለት ነው። እንደምትመለከቱት ከሆነ ያችሁት ይህኛው ማለት ነው። ኮሪደር ልማት ይቀራልልከ ሶ ኮሪደር ልማታችንን ደግሞ ትንሽ ወዛ እናደርገዋለን ወይ። እንዳይፎቅሩን አይደል። እቺ ቻፕስቲክ ነው የምትባለው። አንድ ናት ያለችኝ። ቹቻ ነው ተከነልች ቹም ይቆጣታለ። ወዛ ማለት አለባችሁ እናንተ ከሰው እንዳታውቁ። ቅንድብ እንኳን መኳለን ባልችል፣ ዞሮ ነካሪቅ ያለ ያ እኔ ምችም አምስት ሺ ስድስት ሺ ብር ፀጉር ቤት ሂጄ አልዋጣም። ፀጉሬን እራሱ እንደዚሁ ነው የሚሄደው። ይሄን አይታችሁልኛል ልኛል አረግ። ሌላ ደግሞ ቀየር የለንጣ ሰው እንግዲህ ተመልካቾች፣ ይሄኛው ደግሞ ይሄኛው ግን ትንሽ ረዘም ይላል ያና ወችም ነው። ንያጣስ ደግሞ እንደዚህ ናት። ግን ጥ ያለችላች ኦልሬዲ ለፕሮግራም ትሆናለች። እናንተ ለካ ደብረ ብርሃን በጣም ብርድ ነው። ነጫጭባችን እንዳይወጣ ደግሞ አሁንም እዚህ ጋር ፊታችንን ወዛ እጃችንን ወዛ እናረጋለን ማለት ነው። ለምን ሜካፓችንን እናረጋለን? እጃችን ሜካፕ እንደዚህ እናቀባለን። ከዛ ደግሞ ትንሽ ስቲል ልቀባው ሜካፕ የለም ቅንድ ቤት ሳልናቸው ወዛ ማለት ስላለብን ማለት ነው። እንደምትመለከቱ ከሆነ ይሄኛው መስላሉ ልጆችዬ፣ ወይኔ ልጅቷ። ከዛ እራቆታችን እንዳነው እንደዚህ ሸፈን እንዚ እን እንደዚህ አስቤላቸዋለሁ ወይ ዝጭ ላይ ቀበቱ ነገር አደረግበታለሁ። አሁን ስለሌለኝ ወይ ገዛ አደረግን። አንድ ቀበቱ ዝጭ ላሳስርበት የሚያምር ይመስለኛል። ግን እንዴት ታያችሁት? ጸጉሬ እንደዚህ በግማሽ ባረገው እንደዚህ ነገር በሆኑ ይመቻቸዋል፣ ግን ሶስት ያለደው ሰው ግን እንደዚህ እኮ አይሆንም ሰው። እናንተ ግን ኮመንት ላይ ቶሎ ጻፉልኝ፣ እሺ። እዛ ብታዩ አንዴ ቤት ትግርኛ አንዴ በአማርኛ ሙዚቃው ቅውጥ ያለ ነው፣ አሳያችኋለሁ ሰው እንግዲህ ፕሮግራም ላይ እስከ ዛሬ ድረስ የእጃ አላውቅም የማልድበት ምክንያት ያው የልጅ እናስሉግ ምንም አይመቸኝ። ጥሪ ከቀጠሮ ወደ ቀጠማ ይሄ ደግሞ ሆቴል ላይ ነው ፕሮግራሙ። ሰው እንደዛ ነው። ሌላም አንድ ልብስ አለኝ ላሳያችሁ። ሌላኛው ደግሞ ያሰብኩት ቋቀጭ ጫማም ገና ነው፣ እና ፀጉሮቹን ደግሞ እንደዚህ እናደርጋው። እሱ ኦልሬዲ ይሄ ይቀይር። ይህ የፍቅረኛ ሙሽቀ ነው። እንዴት ይላላችሁ? ሰው ግን እኔ የምውድለት ምንድን ነው፣ እዚህ ጋር አጭር ስለሆነ ኦልሬዲ አጭር ነው። ከኋሌ ደግሞ ረጅም ነው ማለት ነው። ከባችኋል። ይሄ ግን ሲለበስ በጣም ነው የሚያምረው። በጣም ፍሪ ነው ምናምን። ሰው እናንተ የትኛውን ነው የምመጡልኝ? አንድ ቀሚስ ነው የቀረኝ እንግዲህ ሌሎቹ ቀሚሶች ያሉኝ ምንድናቸው? እርጃጅሞች ናቸው። በዛ ላይ ደግሞ አበሻ ቀሚስ ብቻ ነው አንድ ሁለት ያለኝ ሌላ ቀሚስ የሚባል ነገር የለኝም ማለት ነው። ያሉኝ እነዚህ ናቸው። ከእነዚህ ውስጥ የትኛውን ለብሼ በእናንተ ምርጫ እና በእናንተ ምርጫ ነው። አይ ግዢ ካላችሁኝ ደግሞ አሁን ላይ ልገዛ አልችልም። ከፕሮግራም መቅጠት ብቻ ነው የቀረኝ ማለት ነው። ግን አያችሁታል? የራሱ በጣም የሚያምረው በጣም ድንቅ ካልሆነም፣ እዚጋ አሰር እናደርገዋለን። ሸንቀጥ እንድንል አሰር እናደርገዋለን። እስኪ እንደዚህ ነው ላሳያችሁ። በቀሚሱ ልሰር እና ማለት ነው ቀበቶ ቢሆን ብላችሁ አስቡት። እንዲሁም ሌላ ሌላ ውበት ሰጥቶ አይደል፣ ከለሉም ሌላ ስለሆነ ወይ ጥቁር ነገር አደርግበታል። አያችሁ፣ ካሜራ ብዙ ነገር ይደብቃል፣ ብዙ ነገር ይሸፍናል ማለት ነውና፣ ቆም ብላችሁ አስቡ ከወደኋላ ምን አለ።

በጣም ብዙ ነገር ያሳለፍኩባት ነች። በጣም የምወዳት ት ስለ ከሰው ሆነችኛል። ሴቶች ሴቶ እቃ አድርጋችሁ ማንኛው እንደሚሻለኝ እናንተ ታውቃላችሁ። ዘበሉን ኮሜንት ላይ ጻፉልኝ። እኔ ራሱ ይሄን ራሱ ብለብሰው ማለት ነው፣ ግን እቺን ቲሸርት አንቀይራለሁ። አጥብ እየደረቀች እየደረቀሽ ነጭ ቲሸርት ነው የማደርገው፣ ግን እቺን ቀሚስ እንኳን ከወደዳችሁት ወይ አስገባውናት በዚህች ላይ እንደዚህ ነው የምለብሰው። ለምን የሆነ ሰዓት ይቻል ቲሸርት አብቤያለሁ። ይሄን መለብሰው ቲሸርት ልክ እንደዚህ እጅ የምትሆን ቲሸርት አለችኝ። ቦዲ ፓርትስ ትባል ሰው እንግዲህ ተመልካቾች ያሳያቸው ቪዲዮ ይህንን ይመስል ነበረ። የምትወድትን ኮመንት ላይ ጻፉልኝ ሰ ለእናንተ የምነግራችሁ ነገር ቢኖር የሆነ ፕሮግራም ቢኖርባችሁ ሲኖርባችሁ